ደም የለመደው አስደንጋጩ ሴሲል ሆቴል! ወደዚህ ሆቴል በፍጹም እንዳትገቡ! ገና የሆቴሉ ስም ሲጠራ ሰዎች ቅፍፍ ጭንቅ ይላቸዋል። ደም የለመደው ይህ አስደንጋጩ ትልቁ ሴሲል ሆቴል ታሪኩን ወደ ኋላ መለስ ብለን ስንመለከት በአንድ ወቅት በሎስ አንጀለስ ከሚገኙ ሆቴሎች መካከል ሴሲል ሆቴል እጅግ ቅንጡና የጎብኚዎች መዳረሻነትም የሚደርሱ አልነበረም። ነገር ግን በዚህ ሆቴል እንኳን ያረፈ ባጠገቡ ያለፈ ሁሉ ይሞታል ይባላል። ለመሆኑ ለምን በዚህ ልክ አስፈሪ ሆቴል ሆነ? ምን አይነት ሁኔታዎች ተከስተውበት ነው ደም የለመደው አስደንጋጩ ሴሲል ሆቴል የተባለው? በዛሬው ፕሮግራማችን ይህንን ጉዳይ በሰፊው እንመለከታለን። ወደ ዛሬው ፕሮግራማችን ከማለፋችን በፊት ግን ይህንን አጓጊ ፕሮግራም እስከ መጨረሻው እየተመለከታችሁ ላይክ፣ ሼር፣ ሰብስክራይብ እንዲሁም ሐሳባችሁን ኮመንት ላይ በማስፈር እንድትከታተሉን እየጋበዝን በቀጥታ ወደ ዕለቱ ፕሮግራማችን እንለፍ። የሴሲል ሆቴል ውጫዊ ገጽታ የሎስ አንጀለስን የቅንጦትና የመውደቅ ዘመናት ታሪክን የሚያስታውስ ነው። እንደ ዩሮፓያን ዘመን አቆጣጠር በ1924 ዓ.ም ሲገነባ በሆሊ ስሚዝ ዲዛይን ተደርጎ የተሰራው ባለ 19 ፎቅ ህንፃ በወቅቱ እጅግ ግዙፍና የሚያምር መዋቅር ነበረው። ውጫዊው ግድግዳው የቅንጦት መገለጫ የሆኑ የኪነ ህንፃ ቅርጾችን ያሳየ የነበረ ሲሆን የጎብኚዎችን ቀልብ የመሳብ ዓላማ ይዞ ነበር የተገነባው። ምንም እንኳን ከጊዜ በኋላ ህንፃው በኢኮኖሚያዊ ቀውስና በአካባቢው መበላሸት ምክንያት ክብሩን ቢያጣም ዛሬም ድረስ በሎስ አንጀለስ ከሚገኙ ትላልቅ ቅርሶች መካከል አንዱ ተደርጎ ይቆጠራል። እንደ ዩሮፒያን የዘመን አቆጣጠር በ2017 ዓ.ም እንደ ታሪካዊ ባህላዊ ሐውልት መመዝገቡም ይህን የረጅም ዘመናት ታሪካዊ ገጽታውን የሚያረጋግጥ ነው። ሆቴሉ ሲከፈት ውስጣዊ ገጽታው እጅግ ያማረና ቅንጡ እንደነበር ይነገራል። ለቱሪስቶችና ለንግድ ተጓዦች ታስቦ የተገነባው ይህ ሆቴል 700 የሚደርሱ ክፍሎች ያሉት ሲሆን፣ ውስጠኛው አቀማመጥ እንግዶችን የሚያስደምም ነበረ። ሆኖም ታላቁ የኢኮኖሚ ቀውስ ከተከሰተ በኋላ የሆቴሉ አገልግሎት ደረጃ እየወረደ በመሄዱ የውስጣዊ ክፍሎቹም ቀስ በቀስ እየተበላሹ ሄዱ። በተለይ እንደ ኢሮፒያን ዘመን አቆጣጠር ከ1940ዎቹ በኋላ ለዝሙት ለአደንዛዥ እጽ እንቅስቃሴዎችና ለወሲብ ሰራተኞች የጋራ መሰብሰቢያ ስፍራ መሆን ሲጀምር የውስጥ አውራ ጎዳናዎች ኮሪደሩና ክፍሎቹ ለብዙ አስከፊ ወንጀሎችና ግድያዎች መሸሸጊያ ሆነው ቆይተዋል። በውስጣዊ ገጽታ ላይ የነበረው መበላሸት ከጊዜ ወደ ጊዜ እየባሰ መጥቶ ነበረ። ደም የለመደውና አስፈሪው ሆቴል የሚል ስም ያገኘውም ለዚሁ ነው። ክፍሎቹና መገልገያዎቹ በራስ ማጥፋቶች በግድያዎችና በሌሎች ወንጀሎች መፈጸሚያነት በመታወቃቸው ምክንያት የሆቴሉ ውስጠኛ ገጽታ በበርካታ ሰዎች ዘንድ የጭንቀትና የፍርሃት መገለጫ ሆኗል። በ1980ዎቹ እንደ ሪቻርድ ራምሬዝ ያሉት ተከታታይ ገዳዮች የሆቴሉን ቆሻሻ መጣያ ለወንጀል ማስረጃዎቻቸው መደበቂያነት ሊጠቀሙበት እንደነበር ተዘግቧል። ይህም የውስጠኛውን ቦታ አስፈሪነት ያጠናክራል። አሁን ላይ ግን ሴሲል ሆቴል በበለጠ የሚታወቀው እጅግ ባስደንጋጭ ሚስጥሩ ነው። ብዙዎችንም አጀብ ያሰኘው ሚስጥሩ ይህ ነው። ነገሩ እንዲህ ነው። ሴሲል ሆቴል ከመዝናኛነትም አልፎ ራስ ማጥፊያ ሆቴል ነው። በዚህ አስገራሚና ጉደኛ ሆቴል ውስጥ ብዙዎች ባልታወቀ መንገድ ነፍሳቸው ጠፍቶ አስክሬናቸው ሲገኝ፣ በርካቶች ደግሞ ከፎቅ አናት ላይ ራሳቸውን በመወርወር ራሳቸውን አጥፍተዋል። መዋኛ ገንዳ ውስጥ ራሳቸውን በመክተት የሞቱ ብዙ ናቸው። በመሳሰሉት ነገር ራሳቸውን አጥፍተው ተገኝተው ከዚህ ሆቴል በገፍ አስክሬን ወጥቷል። ለመጀመሪያ ጊዜ በፈረንጆቹ አቆጣጠር ጥር 22 1927 ከርሲን አረምድ የተባለ ግለሰብ ሴሲል ሆቴል አልጋ ያዘ። በዚያው ምሽት ላይ የ52 ዓመቱ በርኒ አርመን በገዛ እጁ ጭንቅላቱ ላይ በመተኮስ ተዝለፍልፎ ወደቀ። ከእርሲያር መንድን ምንም እንኳን ተረባርበው ሆስፒታል ቢያደርሱትም፣ በዚያው ምሽት ለመጨረሻ ጊዜ ካረፈበት ሆቴል ሞቱ በዚያው ሆነ። የሎስ አንጀለስ ፖሊስም በርብሬ ያገኙት ባለው መረጃ መሠረት፣ ፐርሲ ዳይመንድ ራሱን አጥፍቷል። ለዚህም የገፋፋው ሰበብ ደግሞ ከሚስቱና ከልጁ ጋር ሰላም ባለመፍጠሩ ነው አለ። የዚህ ሰው አሟሟት ነገር ሳይበቃለት፣ ሁለተኛው ሞት የተከሰተው እንደ ፈረንጆቹ አቆጣጠር በ1931 ነበር። በዚህ ወቅት ታዲያ አንድ እንግዳ ወደዚህ ሆቴል ይገባል። በዚህም ሆቴል ውስጥ ሞቶ ይገኛል። በወቅቱ በተገኘው የፖሊስ ምርመራ ሰውየው የመርዝ እንክብሎችን በመውሰድ እንደሞተ ሲረጋገጥ ምክንያቱ ግን እንቆቅልሽ እንደሆነ ቀጠለ። እያደር እየዋለ ሲሄድ ታሪካዊና ዘመናዊው እና ቅንጦ የነበረው የሴሲል ታሪክ ራስን ከማጥፋት በተጨማሪ ሌሎችም ሁከቶችና የሚረብሹ ክስተቶችን ማጠቃለያ ቦታ ሆነ። ቦታው ለዝሙት፣ ለአደንዛዥ እጽ እንቅስቃሴና ለወሲብ ሰራተኞች የጋራ መሰብሰቢያ ስፍራ መሆን ጀመረ። ከዚያ ጊዜ በኋላ ወደ ሆቴሉ ያመሩት አብዛኞቹ ግለሰቦች መተላለፊያ ኮሪደሩን ለመጠቀም ፍላጎታቸው እየጠፋ ሄዱ። ከጊዜ ወደ ጊዜ ሴሲል ሆቴል ራሳቸውን ፈጥፍጠው በሚገሉ መርዝ ጠጥተው የሚሞቱ እንዲሁም ጉሮሯቸውን ተቀልተው በሚሞቱ አስክሬን በራስ አጥፊዎችና በገዳይ ወንጀለኞች የተሞላ ጓሮ ሆነ። በየጊዜው አስክሬንና ግድያውን ያዩ የአካባቢው ሰዎችም ሴሲል ሆቴል ደም የጠማው ሆቴል፣ የደም ሆቴል እያሉ ጠሩት። በዚህ ሆቴል ውስጥ ከተከሰቱ ሞቶች መካከል እጅግ አስገራሚዎቹን ላጋራችሁ። አንደኛው እንደ ፈረንጆቹ አቆጣጠር 1967፣ ፓውሊን ሆቶ የተባለች የ27 ዓመት ወጣት ሴት ከሆቴሉ ዘጠነኛ ፎቅ ላይ ራሷን ለማጥፋት በማሰብ ራሷን ከሆቴሉ ዘጠነኛ ፎቅ ላይ ትወረውራለች። በሆቴሉ አቅራቢያ ሲያልፍ የነበረው ጆርጅ ጂያኒ የተባለ መንገደኛ የ65 ዓመት ጎልማሳ ላይ አረፈችበት። እሷ ስትተርፍ፣ እሱ ግን ህይወቱ ወዲያው አለፈ። በዚህም ይህን ያዩና የሰሙ እንዲህ አሉ፦ ይህ ሆቴልማ እውነትም ደም የጠማው ሆቴል ነው፤ እንኳንም ገብቶበት፣ በአጠገቡ ለሚያልፉት ምዕረት አያውቅም ተባለ። ከራስ ማጥፋት ጋር ሲያያዝም በ1975 በተመዘገበው መረጃ አንዲት አልሰን ሎዌን የተባለች ወጣት የሆቴሉን መግቢያ ፈርማና ከፍላ ከገባች በኋላ ከ12ኛ ፎቅ ቁልቁል ተምዘግዝጋ ተፈጠፈጠች። በኋላ ግን ማንነቷን ለመለየት በተደረገው ምርመራ ከፈረመችውና ጽፋ ካስቀመጠችው ስሟ ውጪ የተለየ ማንነቷን የሚገልጽ ነገር ሳይገኝ ቀረም። ሁለተኛው የሴሲል ሆቴል ታሪክ ከሎስ አንጀለስ እጅግ አስፈሪና ያልተፈቱ ወንጀሎች አንዱ ከሆነው ጥቁር ዳሂሊያ በመባል ከሚታወቀው የኤልዛቤት ሾርት ግድያ ጋር ይያያዛል። ሾርት ከመገደሏ ጥቂት ቀደም ብሎ በሴሲል ሆቴል ውስጥ ታይታ እንደነበረች የሚናገሩ ሪፖርቶች መኖራቸው የሆቴሉን አስደንጋጅ ስም ይበልጥ አጉልቶታል። ምንም እንኳን ይህ በይፋ ያልተረጋገጠ ቢሆንም የሆቴሉ ጥቁር ታሪክ አካል ሆኖ በብዙ ዘንድ ይነገራል። ራስን ከማጥፋት ወንጀሎች በዘለለ ሴሲል ሆቴል ግድያዎች፣ የመድፈር ሙከራዎች የሚከሰቱበት አስደንጋጭ ሆቴል መሆኑ ነው። ይህ ደግሞ ከጊዜ በኋላ የሚሰማ ጉድ ሆኖ ብቅ አለ። እንደ ኢሮፓያን የዘመን አቆጣጠር በ1944 ዶንዚ የተባለች የ19 ዓመት ወጣት አራስ ልጇን በዚሁ ሆቴል ገድላ ጥላ ተገኘች። በዚህ አስደንጋጭ ሆቴል ውስጥም ከሚገኙ አስክሬኖች መካከል ተደብድበው የሞቱ አስክሬናቸው ለመለየት አስቸጋሪ የሆኑ በርካቶች ናቸው። ስፍራው ራሳቸውን በሚያጠፉ ሰዎች ዜናና አስፈሪ ስም የያዙ ጭምር የበዛበት መሆኑ ደግሞ የድብ ጉዳዮች መሸሸጊያ እንዲሆን አድርጎታል። በ1980ዎቹ ደግሞ ካሊፎርኒያ የሌሊት አድቢ በሚባለው በሪቻርድ ራሚዝ ሽብር ተናወጠች። በወቅቱ ሴሲኖቴል ውስጥ የሚኖረው ራምዜ በየምሽቱ ሰዎችን በገፍ ከገደለ በኋላ ደሜነካው ልብሱ በሆቴሉ ውስጥ በሚገኘው የቆሻሻ ገንዳ መጣያ ውስጥ ይጥሏል። በተመሳሳይ አንድ አውስትራሊያ ጋዜጠኛ በሥራ ወደዚህ ሆቴል ከመጣ በኋላ በሆቴሉ አልጋ ከያዘ በኋላ በዚህ ሆቴል ውስጥ ሶስት ሴተኛ ዳሪዎችን በመግደል ከጋዜጠኝነቱ በላይ ገዳይነቱ ገዝፎ እንዲታይ አድርጎታል። ልብ በሉ። እነዚህ ከላይ የጠቀስኩላችሁና በገፍ የሚቆጠሩ ሞቶች በአጠቃላይ በዚህ ሆቴል ውስጥ የተመዘገቡ ናቸው። አስደንጋጩ ሴሲል ሆቴል ይህ ነው። በዚህ አስደንጋጭ ሆቴል ውስጥ ራሳቸውን ካጠፉ ውጪ የተመዘገቡ ከ100 በላይ የሚደርሱ ሰዎች አስክሬናቸው በአሳዛኝ ሁኔታ ሞቶ ተገኝተዋል። ይህ እጅግ አስገራሚ የሆነው ባለ19 ፎቅና 700 ክፍሎች ያሉት አስደንጋጭ ሆቴል 2011 ላይ ስሙን ስቴኦንሜን በሚል ስያሜ የቀየረ ሲሆን በተከታታይ ከተከሰቱ እጅግ አሳዘኝ ግድያዎችና ራስን ማጥፋቶች ሌሎችም ወንጀሎች ምክንያት በ2017 በአሁኑ ሰዓት ሴሲል ሆቴል በሎስ አንጀለስ የሚገኝ ከቀድሞ አስፈሪና ደም አፋሳሽ የሆቴልነት ዝናው ተላቆ ወደ ተመጣጣኝ የመኖሪያ ቤት አፎርደብል ሃውሲንግ ኮምፕሌክስነት ተቀይሯል። በታሳስ 2021 ዓ.ም ምረት በድጋሚ የተከፈተው ይህ ሕንፃ 600 ክፍሎችን በመያዝ ለዝቅተኛ ገቢ ላላቸው ወይም ቀደም ሲል ቤት ለሌላቸው ነዋሪዎች የመኖሪያ አገልግሎት እየሰጠ ይገኛል። ሆቴሉን ወደ መኖሪያነት የመቀየር ዋና ዓላማው የሎስ አንጀለስን የቤት እጦት ችግር ለመፍታት የበኩሉን አስተዋጽኦ ለማበረከት ቢሆንም ሥራውን ለማስኬድ ግን በገንዘብ ነክ ጉዳዮችና በኑሮ እጥረት ረገድ ተግዳሮቶች ገጥመውታል። እንደ ኢሮፒያን የዘመን አቆጣጠር በ2023 እና በ2024 ዓ ም የነዋሪዎች ሪፖርቶች እንደሚያመላክቱት በአሁኑ ወቅት በአገልግሎት ላይ ባለው ህንፃ ውስጥ ጥቁር ሻጋታ፣ አይጦችና የተበላሹ የጋራ መገልገያዎችን ጨምሮ የንጽህናና የጥገና ችግሮች ያሉ ሲሆን ይህም የሎስ አንጀለስ ከተማ አስተዳደር ለነዋሪዎች ደህንነት ሲባል የመጠገን አማራጮችን እንዲመረምር አስገድዶታል። ምንም እንኳን በ2017 ዓ.ም ምረት የሎስ አንጀለስ ከተማ ምክር ቤት ሕንፃውን እንደ ታሪካዊ ባህላዊ ሐውልት ቢመዘግበውም ከቅርብ ጊዜ ወዲህ ከጀርባው ያለው አስፈሪ ታሪክ ሳይለየው በአዲስ ዓላማ አገልግሎቱን እየሰጠ ይገኛል። በዚህ ሴሲል ሆቴል ቅርስነት ሲነሳ የደም ሆቴልነቱ አብሮ ብቅ የሚል ይሆናል። እነሆ ስለዚህ የደም ሆቴል ወይም ሴሲል ሆቴል እንዲህ አስቃኟችሁ። እናንተስ ስለዚህ ሆቴል ምን ተሰማችሁ? ምን ሳነበባችሁ ሄዳችሁም ያያችሁ ምን አያችሁ? ሐሳብ አስተያየታችሁን በኮመንት መስጫ ሳጥኑ ላይ አስፍሩልኝ። ለዛሬ ግን አበቃው። መልካም ጊዜን ተመኘው።